ሰው በገዛ ሀገሩ እየተገደለ እስከ መቼ ይኖራል? ፍትህስ ከማን የምናገኘው? ግብር በሚከበርበት ሀገር ላይ እንዴት ሰው ነጻነቱን ያጣል? ሰላም ውድና የተከበራችሁ ላይ የተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ በሚያሳዝን ሁኔታ በሚያሳዝን ነገር በወገኖቻችን ጭፍጨፋ ላይ ነው እየመጣሁት ማለት ነው እና በጣም እየሆነ ያለው ነገር በጣም ያማል ይሰቀጥጣል። እንግዲህ በሰሞኑ በጣም ብዙ ንጹሐን ህጻናቶች እንዲሁም አዛውንቶች እንዲሁም ወጣቶች በተለያየ ቦታ ላይ እየተገደሉ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ የኢትዮጵያ ግድያ ማቆሚያ ያጣ ሆኗል ማለት ነው። በየቀኑ ሰዎች ይገደላሉ። በየቀኑ ለሶስት ቀን ለአራት ቀን ድምጽ ይኮናል፣ ይጮሃል። ከዛ ነገሩ ይረሳል። አሁንም ተደግሞ ደግሞ ሌላ ሰዎች እንደዚሁ በየቀኑ በየእለቱ ይገደላሉ በተለያዩ በኢትዮጵያ ምድር ላይ ማለት ነው እና በጣም ነው የሚያሳፍረው፣ በጣም ያሳዝናል። በተለይ ደግሞ በአሩሲያ አካባቢ እንግዲህ ለረጅም አመት የቆየ የኦርቶዶክስን ለይቶ የመጨፍጨፍ እንዲሁም ቤተ ክርስቲያኖችን የማቃጠል ኦርቶዶክሳውያንን በመግደል እንግዲህ የተለያዩ ግድያዎችን እያየን እየሰማን እንግዲህ ለዛሬዋ ቀን ደርሰናል ማለት ነው። በጣም ያሳዝናል። እውነት ለመናገር በጣም ያሳዝናል። ምክንያቱም እኛ አስፈሪ በምትባለው ሀገር ላይ አስፈሪ ናትን በምትባለው ሀገር ላይ ሳውዲ አረቢያ ላይ እንኳ ተከብረን ክርስቲያን መሆናችንን ታውቆ አንገታችን ላይ መስቀል አድርገን ክርስቲያኖች መሆናችንን አውቀው በሰላም በፍቅር አብረናቸው እየኖርን አብረናቸው እየሰራን ያለበት ሁኔታ ነው ያለው። እንግዲህ እንግዲህ የአረብ ሀገራቶች በብዛት በሚታወቁት ታውቃላችሁላችሁም እና ነገር ግን በእኛ ሀገር በኢትዮጵያ ላይ የሚደረግ ያለው ነገር ማዕተብ አድርገሃል ተብሎ ሰው በሰውነቱ መከበር ትቶ ሰው በሃይማኖቱ ሰው በማንነቱ ተለይቶ የሚገደልበት ሀገር ሆናለች ሀገራችን። እንግዲህ እኛ ድሮ ኢትዮጵያን ትናድግ? ሙስሊም፣ ክርስቲያን ሳንባባል አብረን በልተን አብረን ጠጥተን አብረን ተጫውተን አንተ ትብስ አንቺ ትብስ ተባብለን ነው እያደግነው። እንደዚ አይነት ነገር አይታወቅም ነበር። አሁን ግን ከዓመታት ወዲህ የመጣብን መጥፎ በሽታ መጥፎ ሴጣን ነው። እኔ እውነቴ ሰው ልጅ ሰው ላይ ምንም ነገር ሳይነካው ምንም ነገር ሳያደርገው እንኳን ሰውንና እንስሳትን እንኳን እኮ ካልነካችሁ ካልተናኮላችሁ ካልተተናኮላችሁ ለመምታት ያሳሳል አይደለም። ምንም ሳይነካችሁ ዝም ብላችሁ አንድ ሰዓት አትመቱትም። ለምሳሌ እንደ ዱር እንስሳት እንኳ ስናይ እንደ ጦጣ፣ እንደ ዝንጀሮ ምናምን እንኳ ስናይ እንደ የመሳሰሉ እንስሳቶችን አንመታቸውም። ወደ ሰብል ከመጡ ሰብልን ሊበሉብን ካልሆነ በቀር ዝም ብለን አንስተን አንገላቸውም፣ አንመታቸውም። እና ሰው እንዴት በዚህ ዘመን በዚህ በሰለጠነ ዘመን እንዴት በዚህ ልክ ሰውን ይገላል በጣም ነው የሚያሳዝነው እውነት ለመናገር እና እንግዲህ ለሞቱት እህት ወንድሞቻችን ነፍሲ ማር ለተረፉትም ደግሞ እንግዲህ በጭንቀት ላይ ነው ያሉት ማንን ተረኛ እንደው አይታወቅም እንግዲህ እዚያ አካባቢ ላይ ያለው ህዝብ የቻለው ተሰዷል አቅም ያለው ተሰዷል አቅም የሌለው ደግሞ በየቀኑ ከብቱ ሲወሰድበት፣ ልጁ ሲታረድበት፣ ንብረቱ ሲወረስበት፣ በቃ ሁሉ ነገራቸው እየተወሰደ እያለቀሱ የሚኖሩ ህዝቦች ወይም ደግሞ ማህበረሰቦች ናቸው እና እውነት ለመናገር በጣም ያሳዝናል። ሰሚ ሰሚ የላቸውም። ኢቭን ድምጻቸው እንኳን ሌላው አካባቢ ላይ አሁን አንድ አንድ ሰው ተገደለ ተብሎ እንዳለ ሚዲያው ነው የሚነቃነቀው። አንድ ነገር ተደረገ ተብሎ እንዳለ አገር ነው የሚነቃነቀው። ነገር ግን እዛ አካባቢ ላይ በየጊዜው በየቀኑ የሚገደሉ ኦርቶዶክሳውያን ማንም ሰው ቴኬር አያረጋቸውም። ማንም ሰው እንዲሸፋፈን ነገሩ እየተሸፋፈነ ህዝቡም ድምፁን አውጥቶ መናገር እንዳይችል እየተደረገ ኔትወርክ ተዘግቶ እንዲጨፈጨፉ እየተደረገ ያለበት ሁኔታ ነው። እንግዲህ ይህ ጭፍጨፋ ከጀመረ እዛ አካባቢ ላይ የቆየ ነው። በእርግጥ ከድሮም አለ። ነገር ግን በተለይ ከዚህ ከሰባት ዓመት ውስጥ በጣም በርካታ ግድያዎች፣ በርካታ ጭፍጨፋዎች የተካሄደበት ሀገር ነው። መለኩሲያን ሳይቀሩ በግፍ የተገደሉበት በግፍ ተገድለው በግፍ እንዳይቀበሩ እንኳን አጽማቸው ፀሐይ እንዲመታው የተደረገበት አካባቢ ነው። እና እንግዲህ ያው ሀገራችን ምንም አይነት የህግ አካል ባለመኖሩ ነው ይሄ ሁላ ነገር እየሆነ ያለው። እንግዲህ በበፊቱ ሰዓት በኢህአዴግ ሰዓት ማንም ሰው ማንንም አይገልም፣ ማንም ሰው ማንንም እንትን አይልም። ምክንያቱም በህግና በስርዓት ነበር ሀገራችን ስትተዳደር የነበረችው። ነገር ግን ይሄ ይሄ ብልጽግና የሚባል ሴጣን ከመጣ በኋላ ግን ሀገራችን በጣም በሚያስፈራ ሁኔታ ሰዎች በየቦታው፣ በየሰፈሩ፣ በየአካባቢው፣ በየመስጅዱ፣ በየቤተ ክርስቲያኑ የሚገደሉበት እንዲገደሉ ሰው ቤተ ክርስቲያን ሄዶ የሚሞትበት፣ ሰው መስጅድ ሄዶ የሚሞትበት የሆነች ሀገር ሆናለች ማለት ነው። ይህ ደግሞ የህግ የበላይነት ያለመከበር ነው። መንግስት በመጀመሪያ ደረጃ የህዝብን ደህንነት መጠበቅ ነው የመጀመሪያው ስራው። ግብር ህዝቡ ግብር የሚገብረው ደህንነቱን እንዲጠበቅለት ነው። ግን ግብር እየገበረ እንኳን ደህንነቱ ሊጠበቅለት ቀርቶ ሞተው እንኳን ሞታቸው እንኳን አፈር ሬሳቸው እንኳ በተወለዱበት ባደጉበት በገዛ ምድራቸው ላይ አፈር እንኳ እየተነሱ አሞራ እንዲበላቸው እየተደረገ ነው ያለው ማለት ነው። በጣም የሚያሳፍር በጣም የሚያሳዝን ጊዜ ላይ ነው የደረስ ነው። እስከ መቼ ነው ይሄ ግፍ የሚቀጥለው? እስከ መቼ ነው እንደዚህ የምንቀጥለው? መቼስ ነው የህግ የበላይነት አገራችን ላይ የሚከበረው? ወይ በአንድ ፊቱ እንደ ሌላው ሀገር መንግስት የለም ተብሎ በአንድ ፊት አለማውቆልን መንግስት የሌለባት ሀገር ናት ተብላ አልተኖረ። ስሙን መንግስት አለ፣ ነገር ግን ምንም አይነት የመንግስት እንትን የማይደረግበት ጥበቃ የማይደረግበት የመንግስት የበላይነት የማይከበርበት ሰዎች በፈለጋቸው ቡድን ታጥቀው የፈለጋቸውን ድርጊት የሚያደርጉበት የፈለጋቸውን እኔ በጣም የሚያሳፍር የሚያሳዝን ጊዜ ላይ ነው የደረስነው። እውነት ለመናገር በተለይ ለኛ ለኢትዮጵያውያን፣ እኛ ኢትዮጵያውያኖች ህግን የማናከብር አባገነን የሆነን ህዝቦች ነን። ግን ደግሞ አሁን ደግሞ በጣም አሪፍ እየሄደች በጣም አሪፍ እየተስተካከለች የነበረች ሀገራችን ለውጥ በሚባል ነውጥ ሀገራችን ተመልሳ ወደ እንትን እንድትቀየር ነው የሆነችው። እና ድሮ ከጫፍ እስከ ጫፍ ከኢትዮጵያ ከደቡብ እስከ ሰሜን፣ ከሰሜን እስከ ምዕራብ፣ ከምዕራብ እስከ ምዕራብ እየሄድን በሰላም የምንኖርባት ሀገር ነበረች። ማንም ሰው የማይነካችሁ ከየት መጥታችሁ ተብላችሁ ማትጠየቁበት የትም ቦታ ላይ ብትሄዱ ማንም የማይነካችሁ የማትፈሩበት፣ የማትሳቀቁበት፣ በነፃነት የምትንቀሳቀሱባት ሀገር ነበረ ሀገራችን? አሁን ግን እንደምታውቁት ነው። ሰፈራችሁ ላይ እንኳ በነፃነት መኖር አትችሉም። ተወልደ ተወልዳችሁ አደጋችሁበት ቤት ውስጥ እንኳ በሰላም ድምጻችሁን ከፍ አርጋችሁ መናገር አትችሉም። በሰላም ወጥታችሁ ለመመለሳችሁ ምንም አይነት ዋስትና የላችሁም። እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው ሀገራችን እንደዚህ የሚቀጥለው? መቼ ነው ፍትህ የምናገኘው? መቼ ነው የህግ የበላይነት የሚከበረው? መቼ ነው መንግስት የህዝብን ደህንነት አሳዝቦት የሚጠብቀው? መቼ ነው የህዝቦች ደህንነት የሚያሳስቦት? መንግስት የህዝብን ደህንነት የሚጠብቀው መቼ ነው ህዝቡ ግብር የሚገብረው? ለምንድን ነው ከኪሱ እያወለቀ ከመቀነቱ እየፈታ ግብር የሚከፍለው? ህዝቡ እኮ ደህንነቱ እንዲጠበቅለት ነው። መቼ ነው ደህንነታቸው የሚጠበቀው? አረ የሰሚ ጮሄ ያለ እንዲሁ ግጮህ ስማን ነው ይሰማል ለማን ነው ስምን ጮኸው በጣም ያሳፍራል። የሆነ ያለው ነገር በጣም ያሳዝናል። የምር በጣም ያሳዝናል። እግዚአብሔር አምላክ ልቡን አይስጣችሁ ለገዳዮች፣ ወይም ልቡን አይስጣችሁ ሟቾች ናችሁ። ዘላለማዊ ኗሪ አይደላችሁም። መቼ እንደምትሞቱ አታቁትም። እናንተ ሟች ናችሁ። እናንተ የሚያዛችሁት ገላ እነኛ የገደላችኋቸውን አይነት ነው። እግዚአብሔር አምላክ ማስተዋል ልቦናውን ይስጠን። ሰላሙን ለሀገራችን ያምጣልን። በቃችሁ ይበለን። ይህን ጭካኔ ያረመኔ ከአይምሯችን ህሊናችንም ውስጥ አውጥቶ ይጣልልን በጣም ያሳፍራል።